የፋኖ ኃይሎች በደብረ ብርሃን ዙሪያ በአገዛዙ ኮማንዶ ላይ ማጥቃት ሰንዝረዋል። በጥቃቱ በርካታ የአገዛዙ ኮማንዶዎች ሞትና ቁስለኛ መሆናቸው ተሰምተዋል። ከሌሊት እስከ ረፋድ የዘለቀውን ይህንን ከባድ ትንቅንቅ ዝርዝር መረጃ ይዘናል። በተመሳሳይ በዚሁ ሸዋ ቀጠና በልዩ የከተማ ዘመቻ አምስት የሚሊሻ አመራሮች በፋኖ ኃይሎች ቁጥጥር ስር ውለዋል። የትኛው ከተማና እነማን ናቸው በቁጥጥር ስር የዋሉት አመራሮች የሚለው መረጃ ቆይታችሁ ከኛ ጋር ሲሆን ተሰሙታላችሁ? በወሎ ቤት አማራ ስድስት የውጊያ ቀጠናዎች ውለዋል። በተለይም በአምባሰልና በሸሎ ተፋሰስ ከባድ ውጊያዎች ውለዋል። ጊራና ላይም ለሰዓታት የዘለቀ ውጊያ ውሏል። ሙጃ ከተማ ሌላኛዋ ያውደ ውጊያ ሜዳ ሆናለች። በጨጭሆ ቀጠና የጎንደርና የወሎ ቤት አማራ ፋኖች የጋራ ውጊያ አድርገዋል። እነዚህ አፍላ የውጊያ መረጃዎች ቀጥታ ከግንባር ይቀርባሉ። ትግላችን ለስር ነቀል ለውጥ ነው። ህገ መንግስቱን መቀየር የትግላችን ዋና ግብ ነው። ይህንን የተናገረው አርበኛ እስክንድር ነጋ ነው። አርበኛው ከቲአርቲ ወርለድ ጋር ባደረገው ቃለ መጠይቅ የአማራ ህዝብ ስለሚፈጸምበት መንግስታዊ የዘር ማጽዳትና የፋኖን ትግል ዓላማ ዝርዝር ማብራሪያ ሰጥተዋል። በዜናችን በሰፊው ቃኝ የቀይ ባህር የወደብ ከተማ ምጽዋ ላይ ተራገፈ የተባለው ድሮን ውዝግብ አስነስተዋል ምጽዋ ላይ ወታደራዊ ዝግጅትና እንቅስቃሴዎች አሉ የሚለው ክስ ዝግጅቱ ለጄኔራል መሐመድ ሀምድ አንዳጋሎ ወይስ ለኮሎኔል አብይ አህመድ የሚል ጥያቄ አስነስተዋል የብልጽግናው አገዛዝ በበኩሉ የአስመራን መንግስት በጦረኝነት የፈረጀ ትንታኔ እንዲቀርብ አድርጓል በትንታኔው በምጽዋ ኤርፖርት አለም አቀፍ ማዕቀብን የጣሰ በረራ እየተደረገ ይገኛል ይላል ይህም ሌላኛው መረጃችን ነው የተመድ የአፍሪካ ቀንድ ልዩ መልእክተኛ በአስመራ ቤተ መንግስት ተገኝተዋል የልዩ መልእክተኛው የአስመራ ጉዞ በቀጠናው እያደገ የመጣውን ወታደራዊ ፍጥጫ የተመለከተ ስለመሆኑ የሚዳስስ የመረጃ ትንታኔ ይዘናል ሰላም ጤና ስጥለን ወድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው በግርሚያም ሰበር የግንባር መረጃ ወደምንመለከትበት መረጃችን እናመራለን። የፋኖ ኃይሎች በደብረ ብርሃን ዙሪያ በአገዛዝ ጦር ኮማንዶ ላይ ማጥቃት ሰነዘሩ። በጥቃቱ በርካታ የአገዛዙ ኮማንዶዎች ሞትና ቁስለኛ መሆናቸው ተሰምተዋል። በልዩ የከተማ ዘመቻ አምስት የሚሊሻ አመራሮች በቁጥጥር ስር መዋላቸውም ተረጋግጧል። አፋር ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጥ የክፍለ ጦር የፋኖ ኃይሎች በመሩት በደብረ ብርሃን ዙሪያ ውጊያ ለሰዓታት የቆየ እንደነበር የገለጸው የግንባር መረጃው የጥቃቱ ኢላማ የአገዛዙ ኮማንዶና አየር ወለድ አባላት እንደነበሩ ገልጸዋል። አገዛዙ የዘገየ ውጊያ ወደ ድል ይቀይርልኛል ብሎ የሚተማመንበትን የአየር ወለድ ኮማንዶ ሰራዊት ከውስጥ ስራዎችን በመስራት ጥብቅ ወታደራዊ የእንቅስቃሴ መረጃዎችን ከመውሰድ ጀምሮ እስከ መብረቃዊ ማጥቃቶች ድረስ መረጃና የዘመቻ ዕቅድን መሰረት ያደረጉ ማጥቃቶችን በመሰንዘር ላይ ያሉት የፋኖ ኃይሎች ደብረ ብርሃን ከተማ ጨምሮ የተመረጡ ወታደራዊ ካምፖችንና ወታደራዊ እንቅስቃሴዎችን በማጥቃት ላይ ይገኛሉ። የውስጥ ስራዎችን በመስራት ስቦ ማስገዳትና መረጃን መሰረት ያደረገ የማጥቃት ዘመቻዎች ላይ ያተኮረው አፋሃድ ሸዋ ጠቅላይ ግዛት እዝ በእነዚህ ስልታዊ እርምጃዎቹ ከባድ ፍርሃት ውስጥ የወደቀው የብልጽግናው ሰራዊት በጀኔራሎቹ አስገዳጅነት የሌሊት ጉዞ እንቅስቃሴ ለማድረግ ተገደዋል። የዛሬው የደብረ ብርሃን ውጊያ ሌሊት ሰባት ሰዓት ወደ ፋኖ ኃይሎች ነጻ ቀጠና እንቅስቃሴ ለማድረግ ከደብረ ብርሃን ከተማ መውጣት ሲጀምር የእንቅስቃሴው መረጃ ቀድሞ የደረሳቸው የፋኖ ኃይሎች ገዢ መሬት ቀድሞ በመያዝ ማጥቃት ፈጽመዋል። እንዳዙ የግንባር ምርጃ ሌሊቱን የጀመረው ውጊያ የዜና እስከተጠናቀረበት ረፋ ድረስ የቀጠለ ሲሆን፣ የደብረ ብርሃን ከተማና የዙሪያው ሚሊሻዎችና አርማ ብተና ኃይል ተጨማሪ ገዛ እንዲሰጥ መሰማራቱ፣ ሆኖም የፋኖ ኃይሎች በማጥቃት አቅም ላይ ውጊያውን እየመሩት እንደሆነ የመሐመድ ቢሆነኝ ኮር ለግንባር ዘጋቢያችን አረጋግጠዋል። የብልጽግናው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከአንድ ቀን ቀደም ብሎ በደብረ ብርሃን ከተማ በድሮን የታጀበ ጉብኝት ማድረጋቸው ይታወሳል። በጉብኝታቸው ወቅት በርከት ያሉ የአየር ወለድ የዋና ኮማንዶ አባላት ከተማዋን እንዲጠብቁ መደረጋቸውም አይዘነጋም። የዛሬው የደብረ ብርሃን ዙሪያው ከባድ ውጊያ ከምክትል ጠቅላይ ሚኒስትሩ ጉብኝት ከአንድ ቀን በኋላ መካሄድ ላይ ያለ መሆኑ የተለየ አድርገዋል። ይህ በእንዲህ እንዳለ በዚሁ የሸዋ ቀጠና የፋኖ ኃይሎች አምስት ቀንደኛ የሚሊሻ አመራሮች በቁጥጥር ስር መዋላቸው ታውቋል። የሚሊሻ አመራሮችን በቁጥጥር ስር ያዋሉት የአጼ አምደ ጽዮንኮር የአጼ ዳዊት ክፍለ ጦር የፋኖ ኃይሎች መሆናቸው ታውቋል። ቀንደኛ የተባሉ የሚሊሻ አመራሮችና አባላት በፋኑ ኃይሎች ቁጥጥር ስር የዋሉት በአይነቱ ለየት ያለ የከተማ ውስጥ ሰርጎ ገብ ኦፕሬሽን በመስራት እንደሆነ ታውቋል። በሸዋ ጠቅላይ ግዛት በመራ ቤት አውራጃ በሚዳና ሬማ ወረዳ በሬማ ከተማ ዙሪያ የመቶ አንደኛ አየር ወለድ ክፍለ ጦርን ተማምነው በርካታ የሚሊሻ አባላትን አሰማርተው ሳለ የፋኑ ኃይሎች ወደ ከተማው ሰርጎ በመግባት ልዩ የከተማ ውስጥ ኦፕሬሽን በመስራት አምስቱንም የሚሊሻ አመራሮችና አባላት በቁጥጥር ስር መዋል ችለናል ሲሉ ገልጸዋል። በዚህ ልዩ ዘመቻ መሰረት አንድ የሚሊሻ የሻለቃ መሪ፣ አንድ የሚሊሻ ምክትል ሻለቃ መሪ፣ አንድ የሚሊሻ ሻምበል መሪ እና ሁለት የሚሊሻ የጋንታ መሪዎች በፋኖ ኃይሎች በቁጥጥር ስር የዋሉ መሆናቸውን አፋሀድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በግንባር መረጃው አረጋግጠዋል። እዙ በበኩሉ እስከ ዝች ሰዓት ድረስ የአገዛዙን ወንበር ለማጽናት በህዝባችሁ ላይ ስቃይና መከራ እያደረሳችሁ ያላችሁ መንገድ መሪዎች፣ የፖሊስ ሚሊሻና አርማ ብትን አባላት እየተሰጣችሁ የምህረት ጀንበር ሳትጠልቅባችሁ የምህረት እድሉን እንድትጠቀሙበት ሲል መልእክቱን አስተላልፈዋል። አድማጭ ተመልካቾቻችን ተጨማሪ አውደውጊያ መረጃዎችን ቀጥታ ከግንባር እንደሚከተለው ይቀርባል። ሰላም ዜና ይስጥልን። ውድ አድማጭ ተመልካቾቻችን እንደምን አላችሁ? ወደ ሰዓቱ የግንባር ዘገባችን ስናመራ በወሎ ቤት አማራ የቀጠለው ትንቅንቅ ዛሬም ቀጥሎ ሲውል፣ በአምባሰል እንደዚሁም በበሽሎ ተፋሰስ ተሬ በተባለ አካባቢ ላይ የጽናት ክፍለ ጦር የአፋባሃ ምስራቅ አማራ ሚኒሊክ የጽናት ክፍለ ጦር። ከተንታ ከተማ ወርዶ የነበረን ያምራሩ ሰራዊት ሙትና ቁስለኛ በማድረግ ወደ ቦታው እንዲመለስ አድርገውታል። እንግዲህ በበሽሎ ተፋሰስ የሚገኘውን ዋና አስፋልት ለማስለቀቅ በተንቀሳቀሰ ያገዛዙ ሰራዊት ላይ ከፍተኛ ምት በማድረስ በርካታ ሙትና ቁስለኛውን ወደ ተንታ ሆስፒታል ይዞ እንዲመለስ አድርገውታል። በዚሁ ቀጠና እንግዲህ ዳውንት መቀመጫ የሆነችውን ኩርባ ከተማን ለማስለቀቅ ተንቀሳቅሶ የነበረውም ከሁለት አቅጣጫ ማለትም ከኮን ከተማ እንደዚሁም ደላንታ መቀመጫ ኮሎጅ ከጎገል ጤና ከተማ ይዞ ሲንቀሳቀስ ጨጎማ ከተባለ ቦታ ላይ የደጋው መብረቅ ኮር በተባበረ ክንድ በርካታ ሙትና ቁስለኛውን ይዞ ወደ መጣበት እንድመለሳ አድርገውታል። እንደዚሁም በዚሁ ቀጠና በዛሬው እለት እንግዲህ በጊራና ከባድ ትንቅንቅ የተደረገ ሲሆን በአገዛዙ ሰራዊት ላይ ከአምስት በላይ ሙትና ቁስለኛ ይሁን ይዞ ወደ ወልዲያ ሆስፒታል መመለሱን የባለሽሩጡ ክፍለ ጦር አሳውቋል። የባለሽሩጡ ክፍለ ጦር እንግዲህ ከሰሞኑ በአካባቢው ላይ በርካታ በርካታ ድሎችን እያስመዘገበ ይገኛል። ስናይፐርን ጨምሮ በርካታ የግል ክላሽንኮቭ መሳሪያዎችንም መማረክ ችለዋል። ሙጃ ላይም እንደዚሁ የአፋባሃ ምስራቅ አማራ ሚኒሊክስ የኮር የምስራቅ አማራ ኮር አንድ በርካታ ተጋድሎዎችን ሲያደርጉ ውለዋል። በዛሬ ዕለት እንግዲህ ሙጃ ከተማን ለማስለቀቅ ከፍተኛ ትንቅንቅ የነበረ ሲሆን አገዛዙም እንግዲህ በከባድ መሳሪያ ጭምር በታገዘ አውደ ውጊያ የማህበረሰቡን ቤትና ንብረት ሲያፈርስ ብሏል። እንግዲህ የአገዛዙ ሰራዊትም በርካታ ሙትና ቁስለኛውን ወደ ሆስፒታል ማስገባቱን ከቦታው ያገኘነው መረጃ ያመላክታል። በወሎ ቤት አማራ ትንቅንቆቹ እንደቀጠሉ ሲሆን በጋሸና ዙሪያ በመቄት ወረዳን በአሁኑ ሰዓት የፋኖ ኃይሎች ከአገዛዙ ሰራዊት ጋር ከባድ ፍጥጫ ውስጥ ይገኛሉ። እንደዚሁም በጨጭሆ ከጎንደር ፋኖች ጋር በትብብር በመሆን በርካታ በአካባቢው በቀጠናው ከባድ ፍጥጫዎች እንዳሉ የደጋው መብረቅ ኮር የህዝብ ግንኙነት ኃላፊ ለጣና ሳተላይት ቴሌቪዥን በላከው መረጃ አመላክቷል። በአጠቃላይ በቀጠናው ከመስከረም ወር ጀምሮ በርካታ ተጋድሎች እየተደረጉ ነው። ከአገዛዙ ሰራዊት ጋር የሚደረጉት ንቅንቅ ቀጥሎ ብሏል። እንግዲህ አጠቃላይ ያሉ የተገኙ ድሎችን በምሽቱ የግንባር ዘገባችን ይዘን የምንመጣ ይሆናል። ለተጠናከሩት መረጃ ተስፋዬ ልሳኑ ነኝ ከትግሉ ሜዳ ትግላችን ለስር ነቀል ለውጥ ነው። ህገ መንግስቱን መቀየር የትግላችን ዋናው ግብ ነው። ይህንን የተናገረው አርበኛ እስክንድር ነጋ ነው። የአማራ ህዝባዊ ድርጅት ሊቀመንበር አርበኛ እስክንድር ነጋ ከቱርኪሽ ፐብሊክ ብሮድካስት የአሪቲ ወርልድ ጋር ቃለመጠይቅ አድርጓል። የቱርክ ሬዲዮ ና ቴሌቪዥን በቃለመጠይቁ መግቢያ ላይ የአማራ ህዝብ ስለሚፈጸምበት መንግስታዊ የዘር ማጽዳት ና የፋኖን ትግል አላማ ፋኖን ዋቢ አድርጎ በአጭሩ አስተዋውቋል። Does Ethiopia face greater threats from abroad or from within?

ከዚያም በመቀጠል ስለ ትግሉ ማኒፌስቶ ትንተና ከመስጠት ጀምሮ በአጠቃላይ በትግሉ አላማዎችና ተያያዥ ጉዳዮች ላይ ጋዜጠኛዋ ከአርበኛ እስክንድር ነጋ ጋር ሰፊ ቆይታ በማድረግ ዶክመንተሪ የሆነ ይዘት ያለው ፕሮግራም ተሰርተዋል። በዚህም አለም አቀፍ ማህበረሰብ ትግሉን እንዴት እንደሚያየው ስል የሰጠ ስለመሆኑ የቃለ መጠየቁ ታዛቢዎች አስተያየታቸውን ሰጥተዋል። እስክንድር በቃለ መጠየቁ መግቢያ ላይ አለም አቀፍ ማህበረሰብ ስለ አማራ ትግል የተዛባ ግንዛቤ እንዳለው ስለተረዳው ነው ወደዚህ የመጣሁት የሚል ማብራሪያ በመስጠት በዘመናት ሂደት በአማራ ላይ የተዘራው የሀሰት ትርክት ምን ያክል ፍሬ አፍርቶ በጋዜጠኛዋም ጭምር ጥያቄ ሆኖ እንደመጣ ታይተዋል። an independent Amara nationalist state Ooh.

ም ስ ር ምፕ ሎኒ ሪካ ስ ጋ ቃለመጠየቅ ያደረገችው ጋዜጠኛ የአማራ ህዝብ እየተፈጸመበት ያለውን መንግስታዊ ጥቃት ካጋለጠች በኋላ የፋኖ ትግል አላማም ይህንኑ የህልውና ትግል የተጋረጠበትን ህዝብ መታደግ መሆኑን ከተነተነች በኋላ በዚህ ዙሪያ እየተሰጡ ያሉ አውንታዊና አሉታዊ አስተያየቶችንም በማካተት ጠይቃለች። በአማራ ላይ ግፍ እየተፈጸመ መሆኑን አውቀናል፣ ሪፖርቶችም ይህንን ያሳያሉ፣ ይህን እየታገላችሁ እንደሆነም ተረድተናል ካለች በኋላ በትግሉ ሂደት ዙሪያ ብዥታዎችን ለማጥራት በሚመስል መልኩ ፋኖ ካሸነፈ በኋላ ምን አይነት መንግስት ይሆናል የሚለውን ጉዳይ ለማወቅ ጠይቃለች። የአማራ የበላይነት ያለበት የሌሎችን መብት የማታከብር ኢትዮጵያን የመመስረት ፍላጎት ነው ያላችው፣ የሚል ክስ ይቀርብባቸዋል በሚለው ዙሪያ ምላሽ የፈለገችው ጋዜጠኛዋ አርበኛ እስክንድር በጉዳዩ ላይ የሚባለው ፍጹም ውሸት መሆኑን አስረድተዋል። የፋኖ ትግል አላማ በቅድሚያ አማራን ከተጋረጠበት የህልውና አደጋ መታደግ ቀጥሎም ሰው በማንነቱ የማይገደልባት ሀገር መፍጠር መሆኑን በዝርዝር ያስረዳው አርበኛው በብሔር ፖለቲካዊ ስርዓት እንዲራራቅ በተደረገው የኢትዮጵያ ህዝብ መካከል መቀራረብን መፍጠርና ካጥፊው የብሔር ፖለቲካ መውጣት እንዲሁም ህገ መንግስቱን በመቀየር ስርነቀል ለውጥ ማምጣት የትግሉ ዋና መዳረሻ ግን መሆኑን ተንትነዋል። አማራ በብሄር ተደራጅቶ እየታገለ የሚገኘው የግድ ይህንን የማድረግ እጣ ፈንታ ላይ ስለሆነና በስርአቱ የታወጀበትን የዘር ማጥፋት ጦርነት የሚቀለብሰው በዚህ መንገድ መሆኑን ግልጽ ያደረገው አርበኛ እስክንድር ነጋ በመቶ ሺዎች እየተገደልን ነው ሲል የጥቃት ደረጃውን ገልጾታል። አርበኛው በማብራሪያው ትግላችን የህልውና ነው የሚለውን የትግሉን ዋና አጀንዳ በዋናነት አለም አቀፍ ማህበረሰብ ማወቅ ያለበትን ጉዳይ ለመተንተን ሰፊ ጥረት አድርጓል። አርበኛው ካቀረበው ትንታኔ ውስጥ ጠቅለል ያለው ሞጋች ሀሳብ በሁለት አውድ ይታያል። አንደኛው ነው የትግሉ መሰረት ህዝባዊነትን ማዕከል ያደረገው አማራ በመንግስት መዋቅራዊ ጥቃት ሲፈጸምበት ቆይቶ በመጨረሻም በቀጥታ በድሮንና ከባድ መሳሪያ የታገዘ የዘር ማጥፋት ጦርነት ስለተከፈተበት የሚል ሲሆን ሁለተኛው አውድ ደግሞ አማራ በብሔሩ ተደራጅቶ መንግስታዊ ጄኖሳይድ ተከላከለ እንጂ እንደ ሌሎች ተገንጣይ ኃይሎች ሉዓላዊ ሀገር የመመስረት የተገንጣይነት እሳቤ የሌለ መሆኑን የሚያስገነዝብ ነው። በዚህ አግባብ የፋኖ ትግል የህልውና የፍትህና የርትዕ መሆኑን አርበኛ እስክንድር በቃለ መጠይቁ ላይ አስረድተዋል። ሌሎች የብልጽግናን አገዛዝ ተቃውመው ከሚታገሉ ኃይሎች ጋር አብሮ የመስራት ጥያቄ ቢመጣ ቅድመ ሁኔታው ይህ እንደሆነም አብራርተዋል። ከዚህ ጋር በተያያዘ ጋዜጠኛዋ ብሔርን መሰረት አድርገው ከተቋቋሙና አገዛዙ ከሚቃወሙ ሌሎች ኃይሎች ጋር ያለውን የትብብር ሁኔታ ጠይቃለች። በጉዳዩ ላይ የአርበኛው ምላሽ በዚህ የማህበራዊ ሚዲያ ዘመን ከየትኛውም አካል ጋር ሰሩ የሚል መረጃ ሊሰራጭ ይችላል፣ ነገር ግን መረጃው የተሳሳተ ነው የሚል ነው በተያያዘም አማራ ከፍተኛ የጉዳት ሰለባ በሆነበት የብሔር ፖለቲካና በህገ መንግስቱ መቀየር ማለትም በስር ነቀር ለውጥና በቅድመ ሁኔታው ከሚስማማ ጋር አጋርነት የመፍጠር ሂደት ሊኖር እንደሚችልም በቃለ መጠየቁ ላይ አመላክተዋል። የፋኖ ኃይሎች የትጥቅ ትግል ከጀመር ወዲህ ቢያንስ ላለፉት ስምንት ወራት ተቀዛቅዞ የነበረው በአለም አቀፍ ሚዲያዎች ቀርቦ የትግሉን አላማ የማስረዳት የመሪዎች ጥረት ዳግም ወደ ሚዲያ አደባባዩ የመለሰው የአርበኛ እስክንድር ነጋ ቃለ መጠየቅ ወቅታዊውን የአማራ ትግል ለአለም አቀፍ ማህበረሰብ ለማስገንዘብ አንድ ጉድ የፈጠረ ሆኖ ይታያል። አርማ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የቀይ ባህር የወደብ ከተማ ምጽዋ ላይ ተራገፈ የተባለው ድሮን ውዝግብ አስነስተዋል። በተባበሩት አረብ ኢሚሬትስ ድጋፍ የሚደረግለት የዳጋሎ ጦር ስም ሳይጠቅስ በሱዳን ጎረቤቶች ላይ የድሮን ጥቃት እንደሚፈጽም ከዛተ በኋላ ተፋላሚው የሱዳን ጦርን የሚደግፉት ግብጽና ኤርትራ በቀዳሚነት ስጋት ላይ ወድቀዋል። ለዚህ የሚያበቃ ቅድመ ዝግጅት በማድረግ ላይ መሆናቸውም ተሰምተዋል። በኤርትራ በኩል የቀይ ባህር የወደብ ከተማ በሆነችው ምጽዋ ላይ ወታደራዊ ዝግጅት ማድረጓን የሚጠቁም መረጃ ወጥተዋል። ከሰሞኑ ወደ ኤርትራ የቀይ ባህር ወደብ ከተማ ምጽዋ የተደረጉ በረራዎች የዝግጅቱ አካል ተብለዋል። ዝግጅቱ ለጄኔራል ዳጋሎ ወይስ ለኮሎኔል አብይ አህመድ የሚል ጥያቄ አስነስተዋል። ጉዳዩን ከራሱ ጋር ያያያዘው ብልጽግና ግን በሆርን ሪቪው ድረገጹ በኩል የአስመራ መንግስት በጦረኝነት የፈረጀ ትንታኔ እንዲቀርብ አመቻችተዋል። ዮናስ ይዘዘው በሚል ስም የወጣው ትንታኔ ለብልጽግና የፕሮፓጋንዳ አላማ በተመቸ መልኩ ቀርቧል። በትንታኔው መሰረት በኤርትራ መንግስት ፍቃድ በምጽዋ ኤርፖርት ዓለም አቀፍ ማዕቀብን የጣሰ በረራ እየተደረገ ይገኛል። ሆርን ሪቪው የአሜሪካ መንግስት ማዕቀብ የጣለበት የኢራኑ ኬሳን ፋርስ ኤር ወደ ምጽዋ በረራ ማድረጉን የሚያመለክቱ መረጃዎች መገኘታቸውን ጠቅሷል። ዘገባው በቅርቡ ንብረትነቱ የቤላሩስ የሆነው ኤሉሲን 62 የሚሰኝ ከባድ የጭነት አገልግሎት አውሮፕላን ወደ ምጽዋ መብረሩ የሳተላይት መረጃ አመላ አስጠናክተዋል ይላል። ቀጠል አድርጎም ከሳምንት በፊት የኢራኑ ከሳም ፋርስ ኤር 747 የጭነት አውሮፕላን በተመሳሳይ ምጽዋ ላይ ማረፉን በመጥቀስ ትንታኔ ሰጥቷል። የጭነት አውሮፕላን ምልልሱ የድሮን ቴክኖሎጂ ላይ የተመሰረተ የጦር ትብብር ስለመሆኑ ጠቋሚ ነው የሚል ቀጠናዊና ፖለቲካዊ ትርጉም የሰጠው የብልጽግናው ቲንክ ታንክ ኢራን ለዘመናት ከፕርሺያ ገልፍ ባለፈ ተጽዕኖን ስትገነባ የቆየች ሀገር መሆኗንም በጽሑፉ ላይ አያይዞ ጠቅሷል። ኢራን በየመን ሀውቲን ከማስታጠቅ አንስቶ በሱዳን ግንኙነቶችን የፈጠረች መሆኗንም አትቷል። ኢራን ቀይ ባህርን እስራኤልን ለመገዳደርና የምዕራባያንን የባህር ኃይሎች በቀይ ባህር ያላቸውን ይዞታ ለመከላከል ብሎም ተጽዕኖን ለመፍጠርን እንደ ቁልፍ ስትራቴጂ የምትመለከት መሆኗን በዘገባው ተዳስቷል። ከዚህ በተጨማሪ እንደ ምጽዋ ያሉ የኤርትራ ወደቦችን አክሰስ ማግኘት በአፍሪካ በኩል ባለው የቀይ ባህር ክልል አንድ እግሯን ኤርትራን እንደ መትከል ይቆጠራል በማለት ተችተዋል። ኤርትራ ለኢራን ወደቦቿን ክፍት ማድረግ የጀመረችው ከፈረንጆቹ ሁለት ሺ አጋማሽ ጀምሮ መሆኑን በማስታወስም መሟገቻ ሀሳብ አቅርበዋል። በጊዜው የኢራን መርከቦች ነዳጅ ለመሙላትና ለሎጂስቲክ ግልጋሎት የኤርትራ ወደቦችን መጠቀማቸውን አስታውሷል። የሰሞኑን ከዚህ ቀደም ከሆነው የሚለየው በአሜሪካ ግምጃ ቤት ስር የጦር መሳሪያና ድሮኖችን በማንቀሳቀስ ማዕቀብ የተጣለበት የኢራን አየር መንገድ የጭነት አውሮፕላንና ሌሎች ምጽዋ ላይ መታየታቸው መሆኑን በመግለጽ ለብልጽግና የሚመች ትንተና ሰጥተዋል። ምጽዋ ላይ የታዩት አውሮፕላኖች አይነትንም ተንትኖ ለማቅረብ ሞክረዋል። ኤል 62ና ቢ ሰባት 47 ሀያ ስምንት አንድ ኤፍ የሚሰኙ አውሮፕላኖች ከፍተኛ ጭነት የሚያንቀሳቅሱ መሆኑን አትተዋል። እነዚህ አውሮፕላኖች የድሮን አካላትን መለዋወጫዎችን ፈንጂዎችና መሳሪያዎችን የሚያንቀሳቅሱ መሆናቸውንም ገምተዋል። በዚህ የሆርነር ሪቪው ዘገባ ላይ የተከሰሰው የኤርትራ መንግስት እስካሁን ድረስ ምላሽ አልሰጠም። ይበንዲ እንዳለ የድንበር ተሻጋሪ ጦርነት አመቻች የሆኑት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአልጀዚራ ጋዜጠኛ መሀዲ ሀሰን ጋር በነበራቸው ቃለ መጠይቅ ላይ በኢትዮጵያና በኤርትራ መካከል ጦርነት አይፈነዳም ሲሉ የተሰሙበት የፕሮግራሙ ማስታወቂያ ተለቋል። በጉዳዩ ላይ ጋዜጠኛ ማርቲን ፕሎት በአሰራጨው መረጃ መሰረት የአብይ አማካሪ አቶ ጌታቸው ረዳ የጦርነት እንዳፋ የሚያውቁት ኢትዮጵያና ኤርትራ ዳግም ወደ ጦርነት አይገቡም የሚል ንግግር ማድረጋቸውን ተንትኖ አቅርበዋል። ይህ ዜና በሚጠናቀርበት ሰዓት የጌታቸው ረዳ ቃለመጠየቅ ገና አየር ላይ ያልዋለ ቢሆንም በማስታወቂያው እንደታየው ብልጽግና ሰላም ፈላጊ መስሎ ለመታየት የሚያደርገው የፕሮፓጋንዳ ጥረት አካል ሆኖ ይታያል የሚሉ አስተያየቶች ከወዲሁ መደመጥ ጀምረዋል። ወደ መከላከያ ካምፕ የተላኩ የህወሓት የደህንነትና የመረጃ ሰዎች በቁጥጥር ስር መዋላቸው ተሰምተዋል። ህወሓት ጦሩን ወደ ወልቃይትና ጠለምት ማስጠጋቱንና ወታደራዊ ስምሬትም እየሰጠ ባለበት በዚህ ጊዜ ተጨማሪ የመረጃ ስምሬቶችን እየሰጠ ስለመሆኑ መረጃዎች ያሳያሉ። በተከዜ ቀጠና ህወሓት ያሰማራቸው የመረጃ ሰዎች የተባሉ የቡድኑ አባላት በቁጥጥር ስር መዋላቸው ታውቋል። የተከዜ ዘመን ሰልለው መረጃ እንዲያመጡ የተላኩት የህወሓት ታጣቂዎች በቁጥር ብዛት 30 ሲሆኑ በቡድን ደግሞ ሁለት መሆናቸው በወታደራዊ መረጃው ላይ ተመላክተዋል። በአንደኛው ቡድን 15 በሁለተኛ ቡድን ደግሞ 15 በመሆን ከአርሚና ከዛ በታች ባሉ አህዶች የተውጣጡ የስለላና መረጃ ሰራተኞች ሙሉ ትጥቅ ይዘው ከትግራይ ወደ ተከዜ ምስራቅ ጠለምት ድላምባ የተባለ ቦታ ላይ ህዳር አንድ ቀን ሰፍረው ካደሩ በኋላ በማግስቱ ህዳር ሁለት ረፋር ላይ ዲማ ከተማ ገብተዋል የሚለው መረጃው በከተማ የመረጃ ስራ ሰርተው መውጣት ሲዘጋጁ በጥቆማ 11 በቁጥጥር ስር መዋላቸው ተሰምተዋል። እንደ መረጃው አራቱ ሲያመልጡ፣ ሁለተኛ ቡድን ደግሞ መረጃውን ሲሰማ መውጣቱ ታውቋል። በቀጠናው ያለው ወታደራዊ ፍጥጫ እንደሚያሳየው ወደ ግንባር ጦርነት ለመግባት በሂደት ላይ ስለመሆኑ ነው። ህወሓት ለሚያደርገው የጦርነት ዝግጅት ከአፋሩ ውጊያ ልምድ ወስዶ ዳግም የድሮን ጥቃት እንዳይደርስበት ሰራዊቱን በትኖ አስፍሯል። ይህንን ተከትሎ በአፋር ክልል ውጥረቱ ከነበረበት ከፍሎ በመታየት ላይ ነው። ክልላዊ መንግስቱ የሚሊሻና የአርማ ብተና ኃይል ለሁለተኛ ጊዜ ወደ ለህወሓት ወታደራዊ ካምፕ አካባቢዎች ማስጠጋቱን የሚያመላክት መረጃ ወጥቷል። ይህም ወታደራዊ ፍጥጫውን በሁሉም አቅጣጫ የተወጠረ እንዲሆን አድርጎታል። በመጨረሻም የተመድ የአፍሪካ ቀንድ ልዩ መልእክተኛ በአስመራ ቤተ መንግስት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በተባበሩት መንግስታት የአፍሪካ ቀንድ ልዩ መልእክተኛ በመሆን በቅርቡ ሹመት ያገኙት ጉዋንግ ኮንግን በቤተ መንግስታቸው ተቀብለው አስተናግደዋል። ፕሬዚዳንቱ ከተመድ ልዩ መልእክተኛ ጋር ውይይት ማድረጋቸውም የማስታወቂያ ሚኒስተሩ መረጃ አመላክተዋል። በብልጽግና የመወረር ስጋት ያለባቸው ኢሳያስ ከልዩ መልእክተኛው ጋር ባደረጉት ውይይት ላይ ችግሩ ከመፈጠሩ በፊት መፍትሄው ይህ ነው በሚል የመፍትሄ ሀሳብ ምን የያዘ ኮንሰፕት ፔፐርን አቅርበን ነበር ሆኖም ሰሚያጣን በማለት ክስ ማቅረባቸው በመረጃው ላይ የተካተተ ሆኗል። የኢሳያስና የተመድ የአፍሪካ ቀንድ ልዩ መልእክተኛ ውይይት በአፍሪካ ቀንድ ጉዳዮች ላይ ትኩረት ማድረጉን በኤርትራ ማስታወቂያ ሚኒስቴር በኩል የተሰራጨው መረጃ ያሳያል። በአፍሪካ ቀንድ ውስጥ በዋነኝነት የአብይ አህመድ ድንበር ተሻጋሪ የጦርነት ዝግጅት ሰፊ ውይይት የተደረገበት መሆኑ ታውቋል። በውይይቱ ላይ ኢሳያስ በአፍሪካ ቀንድ የሚከሰቱትን ግጭቶች መፍትሄ በማፈላለጉ በኩል የተባበሩት መንግስታት ድርጅት ይህ ነው ሊባል የሚችል የስኬት ታሪክ የለውም፣ ወደፊትም የተሻለ ውጤትን ለማስመዝገብ ድርጅቱ አዲስ አካሄድን መከተል መቻል አለበት፣ በማለት ትችት ሰንዝረዋል። ኢሳያስ ተመድን ብቻ ሳይሆን ሌሎች ዓለም አቀፍ ተቋማትም የውጭ ኃይሎች ጣልቃ ገብነት መሳሪያ ሆነዋል ሲሉ ከሰዋል። ሀገራቸው ኤርትራ የአፍሪካ ህብረትና የምስራቅ አፍሪካ ቀጠናን በሚመለከት ኢጋድ ውስጥ ያላት ተሳትፎ ውስን መሆኑን በመጥቀስ የዘመናት ቁጣቸውን ከወቅቱ ሁኔታ ጋር አያይዘው አንስተዋል። የፕሬዝዳንት ኢሳያስ የተለመደ ክስ እንደ አንድ ሀገር መሪ መሪዎች በሚታደሙባቸው የተባበሩት መንግስታት ጠቅላላ ጉባኤም ሆነ በአፍሪካ ህብረት ስብሰባዎች ላይ ሳይ የሚሳተፉ የቆዩት ድርጅቶችን የጣልቃ ገቦች አጀንዳ ማስፈጸሚያዎች በመሆናቸው ነው እነሱ የውስጥ ለውጥ ይገባቸዋል የሚል ትችት ከማቅረባቸው ጋር ተያይዟል። በዚህኛው ውይይትም ይህንኑ ትችት አጉልተው ያወጡት ኢሳያስ የተመድ የአፍሪካ ቀንድ መልዕክተኛ የአስመራው መንግስት ከብልጽግና ጋር የገባበትን ወታደራዊ ፍጥጫ ሳያመላክት እንዳልቀረ ይገመታል። ሆኖም በዚህኛው ጉዳይ ላይ በማስታወቂያ ሚኒስቴሩ ገጽ ላይ የተሰጠ ማብራሪያ የለም።